ለምሳሌ ኢንጀስቲስ ጋር ቢመጣ ማለት ነው። ኢንጀስቲስ ጋር የአንድ ሴት ወደ ፍርድ ቤት ምናምን ስትመጣ ዳኛውም ወንድ ነው፣ ይሄ ፖሊሱም ወንድ ነው። ኦኬ። ስለዚህ ኦልደ ጀስቲስ ሲስተም ያለው ወንዶች ስለሆኑ ፌር የሆነ ጀስቲስ የለም ለሴት የሚል አንድ አርጉመንት የሚያመጡት አለ። ስለዚህ በአጠቃላይ ማህበረሰባችንን ስናየው ኦኬ ለሴት ልጅ የእውነትን ፌር ያልሆነ በእርግጥ ወንድ ስለሆነ ፌርና አይደለም የሚለው ራሱ ሌላ ጥያቄ ነው የሚሆነው። ራይት የፌርነስ ጥያቄ በፆታ ዲፔንድ ያደርጋሉ የሚለው አናዘር ኩዌስትሽን ሆኖ፣ ነገር ግን ኦኬ በፆታው ምክንያት ኢንፍሉዌንስ አለው እንኳን ብለን ብናመጣ፣ እንደዚህ አይነት የሆኑ ጥያቄዎችን ማነው አድሬስ ማድረግ ያለበት? እኛ ማህበረሰቡ ነን፣ የኢትዮጵያ ህዝብ ነው አድሬስ ማድረግ ያለበት። ከዛ ደግሞ ሲቀጥል ሜን ፓርቱን እንትን የሚለው የሚይዘው መንግስት ነው የሚሆነው ማለት ነው። የመንግስት ጥያቄ ነው የሚሆነው ኦኬ ነገር ግን አሁን የፌሚኒዝሙ እንትን ምንድነው የሚመጣው ወይ መንግስት ጋር መጥቶ እኮ ተደራጅቶ ለመንግስት ያመጣው ለውጥ የለም እ አሁን ሁል ጊዜ የምጠይቃቸው ነገር አለ። አሁን ኦኬ እሁን ያለውን እንኳን የመንግስት ስራት ብናይ ፊፍቲ ፐርሰንት ኦፍ የሀውስ ኦፍ ፒፕልስ ሪፕሬዘንታቲቭ ሴቶች ነው ከተባለ የታል የመጣው ለውጥ? ይታል። ብዙ ጊዜ ማነሳው ጥያቄ አለ፣ የፓድ ጥያቄ አለ ይባላል። ፓድ ታክስ ፍሪ ሆኗል ወይ? ይሄ እንኳን አልተደረገም። ኦኬ ስለዚህ ይሄ ካልተደረገ ዜር ኢዝ ሳምቲንግ ቢሃይንድ ዘ ሙቭመንት ማለት ነው እና ያ ነገር ደግሞ ይሄ ለውጥ እንዲመጣ ያልተፈለገበት ምክንያት አለ። ምክንያቱም የዚህ አንድ ነገር ሁል ጊዜ አይታችሁ ከሆነ ጥያቄዎች ካሉ እና ያንን ጥያቄ የሚያስተናግድ ሰፖርት የሚያደርግ ፈንድ ወይም የገንዘብ እንትን ካለ ያንን ችግር ይዘን እየቀጠለ ጥያቄዎችን መቀጠሉ ይፈለጋል። ደስ አንዳንድ ጊዜ ችግሮች እንዲቀጠሉ ይፈለጋሉ። ችግሮች እንዲቀጠሉ የሚፈለገው ለምንድን ነው? ሁሉ ጊዜ ችግር ካለ በዛ ችግር ላይ ገንዘብ የሚሰራ ሌላ አካል አለ። ይህንም በጦርነትም በተለያዩ ነገሮችን ተምረናል፣ ረዱ ተምረናል። በጣም ብዙ ሰው በሚሆኑ ነገሮች እንዴት እየቀጠሉ እንዳሉ ክደለሰን ከዓለምም ከኛ ማገር ማለት ነው። ማህበረሰቡ ግን መጥቶ እነዚህን ጥያቄዎች እነዚህን የሴት ጥያቄዎች የእውነትን የሴት ልጅ እቁና የሴት ልጅ መደፈን የሴት ልጅ ያለድሜ ጋብቻ ወርቅ ነው የሚባለው ሚስ ያርፍ ጥሩ መጣ የሴት ልጅ የተለያዩ ነገሮችን አምጥተን ነው ችግር አለ ማለት ያለብን። ማን ነው? እኛ ነን። ማህበረሰቡ ነው ኖት። ፌሚኒዝም ሙቭመንት ተደራጅቶ መምጣት የለበትም ሁላችን መነሳት አለብን። ለዚህ ለዛ ነው ቅድም ያነሳችው ሴቶች ቢመጡ ሀቱ ሰፖርት፣ ሁላችንም በወር ሀምሳ ዶላር ሊሆን ይችላል ትንሽ የብር ኮንትሪቢዩት ብታደርጉ እነሱ ትልቅ ስራ ይሰራሉ። ገባች አይደለ? ስለዚህ ማህበረሰቡን ማንቃት አለብን፣ ማህበረሰቡን ማስተማር አለብን። ስለዚህ ማህበረሰቡ ሲማር እና ኢንጀስቲሶች እየተወገዱ ሲመጡ እነዚህ ለብቻ የማህበረሰቡን ጥያቄ እንመልሳለን ብለው የተነሱ ግሩፖች ምን አያገኙም፣ እድል አያገኙም። ችግር አይኖርማ። ችግር ከሌለ ደግሞ ችግር ልፈታ ነው ብሎ የሚመጣ ገንዘብ የሚሰራ አካል አይኖርም። ሁላችንም መነሳት አለብን። ችግሩ የለም፣ እኛ ጋር አይደርስም፣ እኛ ገና ነን የሚለውን እሳቤ ብዬ ነው ማስበው። እሱን ኮምፕሊትሊ በደንብ አድቮኬት ብታደረግበት ደስ ይለኛል፣ ሊዞባ ምክንያቱም እንደሱ ብለን ካሰብን በጣም ተሳስተናል። ይሄ በተለይ አዳዲስ የሆኑ ትንሽ ልጆች ላይ ያለው ሜንታሊቲ ኢዝ ዌይ ዲፍረንት። ዩ ካን ቴክ ኢንተርቪው ልታደረጋቸው ትችላለን። ሁለተኛው ደግሞ መጨረሻ ላይ ያነሳው በመርዳት ነው። የስ ሁላችንም፣ እባክህ ኮንትሪቢዩት እናድርግ። ከቻለን እንስት እነዚህ የእዛ ሄደን ክሬት እናደርገን። አሁን ኢትዮጵያ ስለሌለው ነው እንጂ እንደዚህ አይነት ክሬት የሚያደርጉ ኢንስቲትዩሽኖችን ለምን ሰፖርት አናደርገው? ይነው ፌሚኒዝም ያልሆነው ግን ሴት ላይ የሚሰሩ እኮ በጣም ብዙ እንትኖች አሉ፣ ኢንጂዎች አሉ። ሰፖርት እናድርግ። እነማን ናቸው ራሱ የሚለው ቢታወቅ ይነው እነማን ናቸው። ፌሚኒዝም እንትን የሌላቸው የውጭ የተለየ ሰፖርት የሀገር በቀል ሊሆን ይችላል፣ ወይ ደግሞ የውጭ ሀገርም ሰፖርት ከሆነ ከፌሚኒዝም እንትን ጋር ያልተያዘ ሰፖርት ያላቸው ሴቶች ላይ የሚሰሩ ኢንጂዎችን ብናውቃቸው እነሱ ላይ ኮንትሪቢዩት ብናደርግ የተወሰነች ብር አስር ዶላር ሀያ ዶላር ትንሽዬ ብር እንኳን ብንለት፣ ሳሜ ዲፍረንስ እያስባለሁ ወይ እዚህ ሆነን። ምክንያቱም እኛ እኛ ኮንትሪቢዩት ካላደረግን ማን ኮንትሪቢዩት ማድረግ ይጀምራል? ሌሎች አካሎች ሌላ አጀንዳ ይዘው ብዙ ሚሊዮን ዶላር ይዘው መጣ አድቮኬሲ ይጀምራሉ ማለት ነው፣ እየተደረገ እንዳለው ብዬ ነው ማስቡ። ወይ እንትንሽን ሀሳብሽን ልቀበለው ምክንያቱም ከኔ የተሻለ በጉዳዩ ላይ ኤክስፖዠር አለሽ ስለማምን አሌት ሀሳብሽን ስለማምን ነው። እንደውም ሌትነን ያልሽኝን እስቲ ልቀበልና ክሮስ ቼክ የነገርሽኝ አንዳንዶቹን ነገሮች አውቃለሁ። አሁን ሙዚቃው ላይ በተለይ በጣም ዳርክ የሆነ ለወንድ ከባድ ጥላቻ ሪፍሌክት የሚያደርጉ ሙዚቃዎች ምናምን እንዳሉ የሆነ ጊዜ ላይ እንትኑ ደርሶ የነበረ ማለት አሁን ቲኔጀሮች ሆ እንደዚያ አይነት ነገር ነው የሚያዳምጡ፣ ሆ የሚል ነገር ደርሶ የነበር እና ያ ፕሮባብሊ አንቺ አልሽው ነው ልክ ሊሆን የሚችለው። ልጆቹን እናግዛቸው የሚለው ላይ እኔ ምን አደርጋለሁ አሁን፣ ሰሞኑን ቅድም ያልኳቸው አንድ አንዳንድ ነገሮች አሉ የሚለቀቁ፣ እነሱን ልጨራርስና ከዛ እነዚህ ልጆች ላይ በደንብ ይሄድበታለሁ። አጋጣሚ ሆኖ አንድ ሀገር በቃል ድርጅት አለ ህጻናት ላይ የሚሰራ አይ ቲንክ ምንድነው ውሃ ነው ስማቸው መሰለኝ እና እነሱ ለአንድ የሆነ ኤቨንት ኢንቫይት አድርገውኛል እነሱ ጋር ልሂድና ስቲ ዲስከስም ላርግና እነሱ ህጻናት ላይ እንሰራለን ያሉት በዚህ ጉዳይ ላይ ግን ሴቶችም ላይ የሚሰራ ስፔሻሊ ሀገር በቀል የሆነ ነገር ብናገኝ እና እነሱን ማገዝ ብንችል እኔም የምችለውን ያህል ገንዘብ ካለኝ ላይ የሆነ ነገር እያረኩ እናንተ የሆነ ነገር እያረጋችሁ እነሱን ማገዝ ብንችል ጥሩ ይመስለኛል። ሚንት ሂዝ ናት ወርኪንግ ፎር ውመንስ ጀስቲስ ፕላትፎርም ዝ አንቲ ፌሚኒዝም። ለሴቶች መብት መስራት ማለት ፌሚኒዝም ከሆነ ኖ፣ እኔ አንቲ ፌሚኒዝም ነኝ። ፌሚኒዝምን እቃወማለሁ። እቃወማለሁ ብቻ አይደለም ኮምፕሊትሊ፣ እኔ እኔና እኔ አካባቢ ያሉ ሰዎች ፌሚኒዝም እንዲቀበሉ አይደለም ኮንሲደር እንዲያደርጉት እራሱ እድል አልሰጥም። ይሄ ምንም የማልደራደርበት ቶፒክ ነው። ለሴቶች ጀስቲስ መስራት ብላችሁ የምታስቡ ሰዎች ደግሞ ለሴቶች ጀስቲስ መስራት ማለት ቪዲዮ መስራት የሚመስላችሁ ከሆነ አሁንም ቅድም ሃሌታ ብለዋለች፣ ምንም ነገር አላደረጋችሁም እስካሁን ድረስ። ምንም ሊትራሊ፣ ምንም ዜሮ፣ ምንም አላደረጋችሁም። በእናንተ ምክንያት የመጣ ጀስቲስ የለም። በእናንተ ምክንያት ኢንፍሉዌንስ የተደረገ ፍርድ ቤት የለም። በእናንተ ምክንያት የተቀየረ ህግ የለም። በእናንተ ምክንያት የረከሰ ፓድ የለም። በእናንተ ምክንያት የቀለለ የሴቶች ኑሮ የለም። በእናንተ ምክንያት ያልተሰበረን ስራ የለም። ስለዚህ መኖራችሁ ኦልሞስት ኢንሲግኒፊከንት ነው። ምንም ለውጥ አላመጣችሁም። ስለዚህ ለውጥ የሚያመጡ ሴቶችን ፍሮንት ላይን እናመጣለን። እኔ ምን እያደረግኩ ነው? ወንዶቻችን እንደናንተ አይነት ስፔሲፊካሊ እንደ ፌሚኒስቶቹ አይነት በጣም ተራ የሚባሉ ሴቶችን የሚንቁ ወንዶች እየፈጠርኩ ነው። አንድ ሁለተኛ ቫሊዩ ያላቸውን ሞደስት የሆኑ ሴቶችን ኮንሲደር የሚያደርጉ ሪስፔክት የሚያደርጉ ሴቶችን አይ ሚን ወንዶችን እየፈጠርኩ ነው። ሁለት ለራሳቸው ሪስፔክት ያላቸው ለስራቸው ቫሊዩ ያላቸው ለሚኖሩበት ኑሮ ትልቅ ዋጋ የሚሰጡ ወንዶችን እየፈጠርኩ ነው። ከዛ በላይ ደግሞ ራሳቸውን አንደርስታንድ ያደረጉ ችግሮቻቸውን የሚቀርፉ ነገ ላይ የሆነ አደጋ ቢፈጠር አለን የሚሉ ወንዶች እየፈጠርኩ ነው። ይህንን አትሊስት እንደውምን እየተሰራ ነው የሚለውን ወይም ደግሞ እንደ ውጤቱ ምን ይመስላል የሚለውን ማየት ከፈለጋችሁ ቪዲዮዎቼ ላይ ሄዱና ኮመንት ሴክሽን ላይ ወንዶቹ ምን እያሉ እንደሆነ እስቲ እዩ። ከዛ እዚህ ደግሞ ያው ኦፍ ኮርስ የታሉ አሳየን፣ ስቲ አሁን ማን ነው ፍሬ ምናምን የታሉ አሳየን ከሆነ ምትዩ ኦፍኮርስ፣ አሁን ቅድም ዲስከሽኖቹ ላይ ብትኖሪ ኖሮ እዚህ ወጥተው ገብቶች ገብተው ወንዶቹ ሲናገሩ ተሰማያቸው ነበረ። ግን አንፎርችኔትሊ በየመንደሩ በየሰፈሩ ለምትፈጠሩ ብጥስጣሽ ፌሚኒስቶች መልስ እየሰጠሁ አልችልም። ፐርሰናሊ አምናት ኢቨን ኢንተረስትድ ከእናንተ ጋር ዲስከስ ለማድረግ እና በጣም ማለት በጣም በጣም ነው እኔ እንጃ ለእኔ ዩር ስ ነንግ የሚጠቅመን ግን የሚሻለን ቅድም ዲስከስ እናደርግ የነበረው ወይም ጊዜ ኢንቨስት ባደርግበት ወርዝ የሚያደርገው ነገር ምንድን ነው? ሴቶቻችንን ፕሮቴክት እናደርጋለን። ሴቶቻችንን በምን ፕሮቴክት እናደርጋለን? ቅድምና ሀሌታም እነ ቤተ ሳይዳም ሲሉ እንደነበረው ቤዚክ የሆነውን ነገር አንደርስታንድ ያደረጉ ጤነኛ ጤነኛ ሴቶችን በማገዝ በመርዳት ሴቶች ላይ እንዲሰራ በማድረግ ወንዶች ላይ የምንሰራው ሴቶች ላይ የሚሰሩትም በጋራ ኮላቦሬት አድርገን የጋራ ጥሩ ነገር በመስራት ወደፊት አንድ ነገር እናደርጋለን። ኢማን ጂን የከኔ ጋ ዲቤት ያደረገችው ሴትዮ ስምንት ዓመቷ ነው፣ ፌሚኒዝም ላይ ከቆየች። እኔ ገና አራት ቶሪ ነው። ከሁለታችን ማን ኢንፍሉዌንስ እንደሚያደርግ ኒር ፊውቸር በአንድ በሁለት ዓመት ውስጥ እናያለን። ይሄን አይ ፕሮሚስ ምንም ማለት በኮንፊደንስ መናገር የሚችለው ነገር ስለሆነ እንደዛ ነው። አስተያየት የሚሰጠን ሰው ካለ እዚህ ላይ አስተያየት ልቀበል እና እኔ አሁን ዘን ፋይፍ ሚኒትስ መውጣት ስላለብኝ እንትን እንላለን ኮንክሉድ እናደርጋለን ይህ አስተያየት ያለው ሰው ካለ ልቀበል እና እንጨርስ በአምስት ደቂቃ ውስጥ ማውራት ይችላል ሌላ ሰው አለ ከእኔ በፊት ይገባልም አናብያ ነው? ምን ማለት ነው እንዴት ናችሁ እግዚአብሔር ይመስገን? ነው ስትናገር የሰማሁ እና ብዙ አይደለም የሰማሁ፣ አይደል ፈልጌ ነው ቅርብ ሰዓት ነው የገባሁት። ገጽ እንትኑ ላይ ግን ያው ኢትዮጵያ ውስጥ ትምህርት ቤቶች ላይም የሙስሊም ተማሪዎች ሂጃባቸውን አስለብሱም ተብለው ሴቶች ተማሪዎች ከትምህርት ቤት እንዳይገቡና እንዳይማሩ እየተደረጉ ነው። እሱ ላይስ ምን ያክል ነው እየሰራችሁ ያላችሁት የሚለውን ጥያቄ ለመጠየቅ ነው። ማለት ሴቶችን ከሆነ ፕሮቴክት ለማድረግ የታሰበው በሴቶች ላይ ከሆነ የሚሰራው ሴት ልጅ ከትምህርቷ ትምህርቷን እንዳትማር ከተደረገች በጣም ብዙ ሺ የሚሆኑ ሴቶች ወደ አረብ ሀገር እየተሰደዱ ነው ያው፣ ትምህርት ስለማይማሩ ማለት ነው ከትምህርት ቤት ስለሚቀሩ። ስለዚህ ሂጃብ ለብሳ እንድትማር ለምንድን ነው ፕሮቴክት ማድረግ ያልተቻለው? ለምንድን ነው ሁሉም ሰው ሊጮህ ያልቻለው? ምክንያቱ በነገራችን ላይ አና እኔ አሁን ለምሳሌ እኔ ኦርቶዶክስ ክርስቲያን ነኝ። እንትናም ሀሌታም ክርስቲያን ናት። ግን የሚገርምሽ እኔ አሁን ፐርሰናሊ የግል ኦፒኒዮን ከጠየቅሽኝ በዚህ ጉዳይ ላይ አጋጣሚ ሆኖ እኔ በጣም ሙስሊም በደንብ ፖፑሌትድ የሆነበት ኤሪያ ላይ ነው ብዙ ጊዜ ይኖርኩትና፣ እኔ በእኔ ኤክስፖር አለኝ ለእስልምና እና ለሙስሊሞች ማለት ነው። ግን እንባይሆንም እንደዛም ባይሆን ለምሳሌ ፎርጌት ሴቶች መሆናቸውን ተውትና፣ አንድ ሰው ሃይማኖቱን ኤክሰርሳይዝ ማድረግ ከፈለገ በምንም አይነት እንትን መከልከል የለበትም። እኔ ፐርሰናል ማስብ ለምሳሌ ሂጃብ መልበስ የሃይማኖት ማንዴት ከሆነ ሂጃብ አትልበሱ አይባልም። ለምሳሌ ዩኒቨርሲቲዎች አካባቢ እንደዚህ ነገር ሀፕን ያደርግ ነበር ድሮ ተማሪ እያለው አስታውሳለሁ። ለምሳሌ አሁን የገጠመኝ ልንገራችሁ። እኔ የተማርኩበት ትምህርት ቤት ላይ አንደኛ አመት ተማሪ እያለው መስገድ ሙስሊሞች ምንድን ነው እንትን አርባ አርብ ተሰብስበው ይሰግዱ ነበር። እና መስገድ አትችሉም ነው ምናምን ተባሉ። ከዛ ክርስቲያኖችም ነጠላ ለብሰው እንደዚህ ከንትን ሲመጡ ከቤተ ክርስቲያን ምናምን ሲመለሱ ነጠላ ለብሶ ቤተ ክርስቲያን ውስጥ መግባት አይቻልም ምናምን ተባለ። እና አይ ቲንክ አንደኛ ዓመት ሆነን ምናምን መሰለኝ። ዩኒቨርሲቲውን ስፔሲፊካሊ ማልጠቅስላችሁ በራሴ ሪዝን ነው። እና ክርስቲያኖቹ አይ ቲንክ ኮምፕሮማይዝ አደረጉ። በቃ ነጠላ አብልቀው ምናምን መግባት ጀመሩ። እና ከዛ የሙስሊሞቹ በጣም ብዙ ተማሪዎች የዛን ጊዜ እንትን አንልም አሉ። ትምህርታችንን አንቀጥልም ምክንያቱም እንደዚህ ተሰብስበን መስገድ አለብን ምናምን ተባለ እና በሰዓቱ እኛ እንግዲህ ተማሪ ስለነበር ጓደኞቻችን ናቸው የክላስ ልጆች፣ አብረን የተማሩ ልጆች ናም ስለነበሩ በሃይማኖትም አይን አይተን ነው አይደለም። እውነቱን ለመናገር አሁን አላደለ በቃ እንደጋገዝ ምናምን ብለንም አደለም አሁን እንደዛ ብዬ አልዋሻችሁ። ግን ያኔ ጓደኞቻችን ከትምህርት ቤት እንዳይሄዱብን ምናምን በሚል እንትን መስጋት በቃ የሆነ ነገር ፋሲሊቴት እናደርግ ነበር። ከዛ ከግቢ ውጭ እንዲሰግዱ ምናምን የሆነ ነገር እናደርግ ነበር። በሰዋል ከዛ ትምህርት ቤቱን ፑሽ ሲያደርግ፣ እነሱም ፑሽ ሲያደርጉ መጨረሻ ላይ በጣም ብዙ ልጆች ከትምህርት ቤት እንትን አሉ፣ ተፈናቀሉ ማለት ጥለው ሄዱ ትምህርታቸውን እና ተወሳድ እናውቃቸው የክላሶቻችን ልጆች ጓደኞቻችን ምን ናቸው። እና አሁንም ተመሳሳይ ነገር መቆን ሲያደርግ መሀል ላይ ያለ ነገር ቢኖር ጥሩ ነው። መሀል ላይ ያለ ማለት እኔ ፐርሰናል አሁን በግሌ ማስበው የመንግስት እንበለው እና ጉዳዩን የሚያወጡት የሕግ ሰዎች መንግስት ሰዎች ሆኑ እሱም ምናልባት የከለከሉበትን ሪዝን ቢያቀርቡና ዲስከስ መደረግ ቢችል ጠያቂውን ማህበረሰብ ለምሳሌ ሙስሊሙ ሶሳይቲ ይህንን ጥያቄ ያቀረበበትን ሃይማኖታዊ ኦብሊጌሽን ከሆነ፣ ለምሳሌ ሃይማኖታዊ ኦብሊጌሽን ስላለብኝ ይህን ማድረግ አለብኝ ብሎ የሚያምንበትን አቅርቦ ዲስከስ መደረግ ቢችሉ እንደዚህ አይነት ነገሮች ብዬ አስባለሁ። ከዛ በተጨማሪ ግን እንደ አሁን እንደ ክርስቲያን እኔ የማስበው ለምሳሌ ኮምፕሮማይዝ የማይደረጉ ነገሮች ከሆኑ ኦፍኮርስ ግን ኮምፕሮማይዝ መደረግ የሚችሉ ነገሮች እና ማጠጋጋት የምንችላቸው ነገሮች ካሉ ለምሳሌ አሁን የግቢውን ሳስታውሰው፣ ግቢ ውስጥ መሰገድ ግቢ ውስጥ መስገድ ግዴታ ነው ብዬ አላስብም። በግሌ ሳስበው የሆነ አይነት ኤሪያ ሜይ ቢ ቀረብ ያለ መስጊድ፣ ለትምህርት ቤቱ ቀረብ ያለ መስጊድ ፈልጎ ወር የሆነ ነገር እንዲሰገድ ማድረግ ቢቻላል አይደለ፣ ይሄ እንትኑን ለማቅለል ምድ ይባላል ኮንፍሊክቱን ለማቅረብ እንደዛ እንደዛ አይነት ነገሮች መደረግ ከቻሉ አሪፍ ነው። ግን በግሌ የሃይማኖት ኦብሊጌሽኖች ውስጥ ትንሽ እንደዚህ አይነት ኢንቮልቭመንት ባይኖር ጥሩ ነው ብዬ አስባለሁ። አትስገዱ፣ አትልበሱ፣ እንደዚህ አታርጉ ምናምን የሚል በዋናነት ይቅርታ እንትን ካደረግኩ ኢንተራፕት ካደረግኩ፣ ግን በዋናነት ተጎጂ የሚሆኑት ያው ሴቶች ስለሆኑ እናንተ ደግሞ ሴቶች ላይ ነው ያው ለመስራት የተዘጋጃችሁ ያላችሁት። ስለዚህ በፈተና ወቅት ከትምህርታቸው ተነስተው እንዲለቁ የሚደረጉትም ሴቶች ናቸው። ትምህርታቸውን ጨርሰው ካልተማሩ ደግሞ ተገደው ወደ አረብ ሀገራት ሄደው የመስራት እድል ይገጥማቸዋል። ከዛ በአረብ ሀገር ደግሞ የመደፈርም፣ የተለያየ አይነት ቪክተም ሆነው ህይወታቸው ያልፋል ማለት ነው። ስለዚህ በዋናነት ሴቶቹ እንደዚህ አይነት ነገር እንዲደርስባቸው የሚሆነው አገራቸው ላይ በነጻነት ትምህርታቸውንም መማር ስለማይችሉ በተለይ ሴቶቹ ኦፍኮርስ፣ ወንዶቹም ላይ ተጽዕኖ ይደረጋል፣ ግን ወንዶቹ ቢያንስ ሰላት አትስገዱ ነው ተብለው የሚከለከሉት፣ ሴቷ ግን የታዘዘችውን ሂጃብ እንዳታደርግ ነው። ትምህርቷን ምንም ምንም ትምህርቷን የሚያግዳት ነገር የለም፣ ሂጃቧን ለብሳ እንዳትማር ማለት ነው። እነሱንም ኢፌክት የሚያደርግ ነገር አይደለም። አንዲት ሴት ሂጃብ ለብሳ ብትማር ማንንም ሰው ኢፌክት አያደርግም። እና በጣም ብዙ የት ይደርሳሉ የሚባሉ ሴቶች ተማሪዎች በፈተና ወቅት እየተነሱ እየተባረሩ ትምህርታቸውን ሳይጨርሱ በየሜዳው የቀሩ ሙስሊም ተማሪዎች አሉ። ይሄንን ያው እንደ ኢትዮጵያውያን ብናስብበት ብናግዛቸው ከጎናቸው ብንሆን አሁንም ወደኋላ ባትሉ ጥሩ ነው። በሴቶች ዙሪያ የምትሰሩ ከሆነ የእውነት ማለት ነው። እኔ ለማለት ነው፣ የሚመለከተውም ክፍል ያው ነገሩን እያየው ነው። በእርግጥ ግን እንደ ኢትዮጵያውያን ሁሉንም ኦርቶዶክሱንም፣ ፕሮቴስታንቱንም ይሄ ነገር ስለሚመለከተው ነው። ምክንያቱም ሴቶች ናቸው በብዛት እዚህ ላይ ተጎጂ የሆነው ያሉት

እየተከታተልኩ ነው። በደንብ በደንብ አግሬ አደርጋለሁ። አንተም ከነተም ትልፍት ነገር እና እዚህ እንደ በደንብ ገፍተን ካልሰራንበት የሚሆን አይደለም። ብዙ ጊዜ ይጀመራል፣ ይቆማል። በጣም አስቸጋሪ ሁኔታዎች ስላሉ ማለት ነው። ነገር ግን ፌሚኒዝሙ እኔ አግሬ አላደርግም። አግሬ ማላደርግበት ምክንያት ምንድን ነው? በጣም ኤክስትሪም ላይ የተለጠጠ ነው። በደልን መሰረት አድርገህ ወደ መበደል እና ወደ ጥፋት አትሄድም። በወንድና በሴቶች መነጣጠል አይቻልም። ምንም መፍትሄ የሌለው ነገር ነው። መዳን ነው ያለብን። ሴት ልጅ አቅሟን መገንባት ራሷን ይዛ እንድትቆም ማድረግ ነው። የሕግ ጠለላው ተከትሎ የሚመጣ ነው። መጀመሪያ ራሷን መጠበቅ የምትችልበት ሁኔታ እንዲመቻች እሷን ሜንታሊ መገንባት መቻል ነው። ይሄ እያንዳንዳችን በየቤታችን ማድረግ ያለብን ነገር ነው። ሴት ላይ ብቻ አይደለም፣ ወንድ ልጅ ላይ መሰራት አለብን። በነገራችን ላይ አብሮ መኖር ግዴታ አይደለም፣ ተወዶ የሚደረግ ነገር ነው። ተወዶ የሚደረገውን ነገር እንዴት ነው መገንባት የሚቻለው? እግዚአብሔር ያለ ምክንያት አይደለም የፈጠረ። ምክንያቱ መዘርዘር ከምንችለው ከአእምሮ በላይ ነው። የሁለታችን አንድነት ግን አንዳችን አንዳችንን ከጥፋት መታደግ ነው። ይህን አንደርስታንድ ማድረግ ያስፈልጋል። በሚሰሩ በህይወት ውጣ ውረዶች ስለተደረገብን፣ ስለተበደሩ፣ እንዲህ ስለትንኩ እየተባለ እየተወጠረ እንዳይኖሩ የሚደረግ ነገር እንዲጠላ የሚደረግ ነገር ሰውን አይሰራም፣ ሰውን ያፈርሳል። ሶ እያንዳንዳችን ውስጥ ቤታችን ውስጥ ወንድ አለ ሴት አለ ልጅ፣ አባት፣ እናት የምትለው ነገር ተያይዞ የሚመጣ ነው። መሰረትን ማናጋት የሚሞከር ከሆነ ችግር አለው። ያለ ምህረት ፍርድን ልትሰጥ የምትችልበት ሁኔታዎች ይኖራሉ። ምናልባት መድፈርን ሁለተኛ እንዳይደገም ልታደርግበት የምትችለው ነገር ይኖራል። ያንን ለመስራት ግን ያንን በደንብ አድርጎ ለመፍጠር መጀመሪያ ጥፋቱ ከቤት ውስጥ ያለው እያንዳንዳችን መልህ ሁኔታዎቹ ቀላል አይደለም። አሁን ዞረክ ስታይ ፌሚኒዝሙ ብቻ አይደለም። ወደኋላ ተመልሶ እናትና አባቱን የሚሆነ እጅል አካል አለን እስጥፋት ትልቅ በደል ነው መሰራት አለበት። መሰራት ያለበት ደግሞ እያንዳንዳችን በሚገባን፣ በምንረዳው፣ በምንችለው መንገድ ነው። ከቋንቋ እንኳን ሳይገር እንግሊዝኛ እየተቀላቀለ የሚነገረው ነገር ሙሉን እንዲጨብጡ አያደርግም። አንዳንዱ የስልጣኔ መገለጫ ያደርገዋል። አንዳንዱ ስህተት መስራቱም አይገባው። ቢኮዝ የምትነግረኝ ነገር አንደርስታንድ ካላደረኩት ማልረዳ ከሆነ የሚሰራ ነገር አይደለም። ስለዚህ አክሩ የሚጥሩ የሚወሰድ ነገር የሚጠቅም አይደለም። ህግን ለመገንባት መጀመሪያ ራስን መስራት ያስፈልጋል። እና እኔ በጣም ደስ ብሎኛል። ፎሎ ብታደርጉ ደስ ይለኛል፣ ይከታተላለሁ ጊዜ ካለኝ። ሌላው መጨረሻ ላይ እህቴ ስለ ሙስሊም ሴቶች ያነሳሽው ነገር አለ። ዛሬ የመጣ አይደለም፣ ትናንት የተፈጠረ ነገር ነው። እየተከተለን መሄድ ነገር ነው ቢኮዝ መቋጫ ስላላገኘንለት ማለት ነው። በእምነት ደረጃ ከሆነ ከመንግስት ጋር ተያያዥነት ያለው ነገር በጣም አስቸጋሪ ነው። ነገር ግን ነገር ግን እኔ በግሌ እምነቷን የሚያበላሽባት ከሆነ ደግሞ እምነቷን ጠብቃ መሄድ ከምንም በላይ ያድናት ስለሚችል እዛ ፋይት በምታደርግበት ላይ እኔ ሰፖርት አደርጋታለሁ። በግሌ መብቷን ያ ነገር ደግሞ እንዲሆንላትና እንዲፈጸምላት የምችለውን ነገር አደርጋለሁ። ከዛ በተረፈ ግን ዮብ በጣም አመሰግነው ደስ ብሎኛል። ታንክ ዩ ድራይቭ ማድረግ ስለሆነ ከዚህ በኋላ ምናልመጥ ነው እንጂ መናገር አልችልም። እግዚአብሔር ያክብርልን። ብሩክ ብሩክ አንድ ድል ስጦርና ዳትል ቢደ ኢንዶፊት አመሰግናለሁ። ዮቤ ለመጀመሪያ ጊዜ ነው እኔም ቲክቶክ ላይቭ ስገባ እና የመጨረሻ ነው የምንጉዙ እንትን ማለት አለም አጋጣሚ ስላገኘሁ ነው ባለፈውም እና በጣም በዩ ያ እንዴት መግባት እንዳለብኝ አላወቅኩም ነበር። አሁን በሙከራ ነው ያወቅኩት፣ እና በጣም አድናቆቴን መግለጽ ስለምፈልግ ነው ዩቲዩብ ሁሉን ሁሉንም መከታተላለሁ። አንተም በመከርከው መጽሐፍ ሪከመንድ ባረክ መጽሐፍ ዘ ሎውስ ኦፍ ሂውማን ኔቸር የሚለውን የሮበርት ግሪም መጽሐፍ እያነበኩ ነው። አሁን ገኘ ጅስት እንዴት ራሴ ላይ እና በጣም ጥሩ ነው። ሲጨርሰው ደግሞ የበለጠ እንትን አረጋ። በጣም ደስ ይላል። በጣም በጣም እግዜር ስጥልኝ አመሰግናለሁ። ሁሌ የማስበውን ሀሳብ ነው። በተለይ እንትን እምትለው እና ሞሮፍ ዩቲዩብ ስራ ምናልባት አየህ ላይቭ ላንገባ እንችላለን፣ ሲመቸል ዩቲዩብ እኔም አውሮፓ ነው አጋጣሚ የምኖረው አውሮፓ። የት ጆዲን ነው ያለሁት ከረንት በረዶና አሁን የሚገርም ነገር ሰሞኑን ብሏል፣ ደግሞ ዛሬ ላቲን ሞቅ ይላል። ወደ ጨለማ ነው። ዘሰዋት ልኩልንም ሳልመን ሳልመን አሁንማ ክሪስማስ ደርሷል። በቃ በየቦታው እየተጋበዝን እንትን እያለ ስዊድን እስቶክሆልም ነው ያለ። ወደዛ ከመጣው እንግዲህ ታሳየናል እንዴ! በጣም ደስ ብሎኝ ነው በእውነት። እና ዩቲዩብ ቪዲዮ ግን በደንብ ብታጠናክረው እሱ ብዙ ይዙ ያስተምራል ሰዎች በራንደም ሊያገኙ ትችላሉ ለረጅም ጊዜ ይቀመጣል እና እሱ ላይ ብተነክር በጣም ደስ ይለኛል ሄሮም ላይ እና ኢቨን ብዙ ገብቻ ነበርኩ ቀጥሎ ሮም እንትንና ወንዶች ወዝ ሪሊ በጣም አሜዝድ የሆንኩት እና ከዛ በኋላ ብዙ ሌላ ዶክመንታሪዎች አየሁ እና ባንተ መጽሐፍ ሪከመንዴሽን መሰረት እንትን እያልኩ ነው። በጣም አመሰግናለሁ። በርታለን ወንድማችን፣ በምትፈልገው በማንኛውም ከጎን ልንረዳ ዝግጁ ነ። በጣም ነው አመሰግነው መልካም፣ እግዚአብሔር ይስጥልኝ። ጠቅላል ሳደርገው አናን ቅድም ያነሳቸው ሀሳብ የምር የምር ሴንሲቲቭ ሀሳብ ነው። እኔ ሪከመንድ ማደርገው ምንድን ነው እንትኑን ቶፒኩን ፍሮንት ላይን ላይ እናንተ ብታመጡት አሁን አንቺም ኢንቮልቭድ ብትሆኝ እና ሶሻል ሚዲያ ላይ የምትንቀሳቀሽ ከሆነ አንቺም ቶፒኩ ላይ ኢንቮልቭድ ብትሆኝ እና ከዛ ከሌሎችም ልጆች ጋር ኮላቦሬት ተደርጎ ቅድም ያልናቸው ለሴቶች ከሚሰሩ ልጆች ጋር አንድ ላይ እንትናርገ ነው። አላደለም፣ ይሄ የበይ ተመልካች ነው የሚባለው ከኋላ ሆኖ ለምን ከላይ ላይ ሰሩት ምን እንዲያደረግ ምናምን ምናምን ብቻ እንዳንል፣ ፍሮንት ላይን ላይ ነገሩ ላይ መተን አብረን ኢንቮልቭድ ሆነን ደግሞ ብናግዝ ብንሰራ፣ አንቺን ብታግዢ የተሻለ ሚሆን ይመስለኛል። ለምሳሌ በሙስሊሙ ሳይድ ያለውን ፔን እኔ ከምረዳው አንቺ ትረጇዋለች ሞር። ሴት ስለሆንች ደግሞ በሴቶች ሳይድ ያለውን ፔን ከኔ አንቺ ሞር ትረጇዋለችና እንደዛ ብናደርግ አሪፍ ነው። እኔ በተቻለኝ አቅም አሁን ከረንትሊ እንትን አደርጋለሁ፣ ቶሎ ብዬ ቅድም ለእነ ሀሌታም የነገርኳችሁን የሴቶቹን ትንሽ የሚንቀሳቀሱትን ልጆች ገፋ ገፋ አድርጌ ለማምጣት ሞክራለሁ፣ ፍሮንት ላይን ላይ። ከዛ እነሱን ስናገኛቸው በደንብ ኮላቦሬት አድርገን ሰፖርት እናርጋቸው ወደ መባባሉ እንሄዳለን። አይሻልም ሀሌጣ። እግዚአብሔር ያክብርልን። አናንም ቴንክዩ፣ በጣም ስላገኘችሁ ደስ ብሎኛ። ያሉላችሁም ወንዶቻችን ጎረምሶቹ ዩቲዩብ ላይ የገባችው ቪዲዮን ቼክ አድርጉት። ኔክስት ዊክ በዚህ በፌሚኒዝም ጉዳይ ላይ ኢንተረስትድ ለሆናቸው ሰዎች ኔክስት ዊክ አንድ ምለቀው ቪዲዮ አለ ዩቲዩብ ላይ እሱን ቼክ ብታደረጉት ትጠቀሙበታላችሁይ።